ትኩስ ከመጀመሪያውም አላማርችኝ ነበር። አረገዝሽ እ ምን ደነገጥክ? አይዞ ባረገዝም ከአንተ አይደለም። የአንተ ቢሆንም የለመሆኑን ያድጋል ማለት ነው። የማይመስል ነገር አትናገር። በቃ ልጁ የአንተ አይደለም ማለት አንቺ ሆን አረገዝሽ? ምንድነው የሆነ የሰው ድምጽ የሰው የመሰለው። በተረፈ ልጅቷ ቤተክርስቲያን፣ ሰዎች በብዛት ቤተክርስቲያን ነው ትመላለች። ስለዚህ እየተከታተልካት እንደነበር አውቃለች ማለት ነው። ባረግዝ ደስተኛ ትሆናለ ማለት ነው። እንዴት ነው ማኖ ነው? ከአንቺ ልጅ አግኝቼ እንዴት ነው ማኖ ነው? አይገርምም። እኔ እኮ በጣም ፈርቼ ነበር።

ወይዘሮ ዝናሽና አቶ ለይኩን የወደፊት ምራታቸውን ማንነት በደንብ ጠንቅቀው ለማወቅ አቶ ለይኩን እንዲሁ ሌላ ሰላይ አቁመውባት ነበረ። ማለትም አምራንን በደንብ መውጫ መግቢዋን መከታተል እንዳለበትም ታዟል። በሌላ በኩል ወይዘሮ ዝናሽ ኤርሚን ቀን ላይ ለምሳ የመጣችውን የልጅን ፍቅረኛ እንድትከታተልልኝ በማለት አዘውት ነበረ። ኤርሚ የሚከታተላት አምራንን እንደሆነ ሲያውቅ በጣም ነበር የተደናገጠው። ኤርሚ ግን አምራንን ተከታተልልኝ እንደተባለ በግልጽ ለአምራን ነግሯታል። አምራን ድሮም ጠርጥሬ ነበረ፣ የሆነ ነገር በእኔ ላይ እንዳሴሩ ያስታውቅ ነበረ። በቤተሰቦቹ ዘንድ ተቀባይነትን አላገኘውም በሚል ከፍተኛ የሆነ መረበሽ ይታይባት እንደነበረም ገልጻለታለች። እስከ መጨረሻም እንዲህ እያወሩ አቅለሽ ልሿት ወደ ላይም ሊያስታውካት እየታገላት ነበረ። ምን ነው ነፍሰ ጡርነሽ እንዴ በማለትም ጠይቋታል። ኤርምም እርግዝናው ምናልባት ከኔ ይሆናል የሚል ጥርጣሬ ውስጥ ስለገባ በጣም ደንግጧል። አምራንም በቃ አትደንግጥ ካንተ አይሆንም ያረገዝኩት በማለትም ነግረዋለች። እንግዲህ በዚህ ሁኔታ ያለውን ሙሉ በሙሉ አቶ ለይኩን ሰላይ አንድ ባንድ የሚናገሩትንም የአምራን እንቅስቃሴ በሙሉ ቀርጾ ለአቶ ለይኩን ልኮላቸዋል። አቶ ለይኩንም ባዩት ቪዲዮ ጭራሽ እርግዝና እያሉም በጣም ተናደዋል። ብቻ አላበቃም። እንግዲህ የወደፊት ምራታችን የልጃችን ፍቅረኛ እያልናት ይኸው የእርግዝና ቪዲዮ ተልኮልኛል በማለትም እዛው ኤርሚያስ እንደቆመ ራንና ኤርሚ ሲጠያየቁም እርስ በርስ ያለውን ቪዲዮ አብሮ ኤርሚ ይሰማ ነበረ። ኤርሚም ጉዴ ከአሁን አሁን ተጋለጠ በሚል ስሜትም ለከፍተኛ ጭንቀት ተዳርጓል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ እያልኩኝ ኑሐሚን ክፍል 23ትን እንመለከታለን። አቶ ለይኩን የኑሐሚን ስቃይ በደንብ አድርገው ገብቷቸዋል። እናም አባትሽ እንግዲህ ከሆስፒታል ሊወጣ ትንሽ ሰዓታት ነው የቀሩት እንኳን ደስ አለሽ ከህመሙም ድኖ አገግሟል፣ በማለትም የምስራች እየነገሯት ነው። ይህን የሰማችው ኑሐሚን በጣም ደስ ብሏታል። ሆኖም ከዛ ቤት ያለው ስቃይ ግን ምን ያህል ሲውል እንደሆነባትም እየነገረቻቸው ነበረ። አይዞሽ ልጄ በማለት ቀርበው እያጽናኗት ሳለም አጅሬት ወይዘሮ ዝናሽ በመምጣትም ጭራሽ ደግሞ ከገረድ ጋር መለጣጠፍ ጀመርክ? በማለት አቶ ለይኩንን መሳደብ ይጀምራሉ። አቶ ለይኩንም እባክሽን አንቺ እንደምታስቢው ሳይሆን በጣም ክፋትሽን በሊካደርጉ እያሉ ይያሉ ሚስታቸውን መቆጣት ጀምራሉ። ወይዘሮ ዝናሽም እባክሽን ከቤት ይውጭልኝ አንቺ ከመጣሽ በኋላ ህይወታችን ተበጠበጠ፣ በማለትም ነው ኑሐሚንን መጨቃጨቅ ትጀምራለች። እባክሽ ለትንሽ ጊዜ ታገሽኝ፣ የመጣሁት ላድንሽ ነው። ወይዘሮ ዝናሽም ላድንሽ ወይስ ላድንሽ? ጭራሽ ደግሞ እንዴት በምን አይነት መንገድ ነው እኔ ልታደኝኝ የምትችው? አሁን ወደ መጣችሁበት እናንተ ካሌዳችሁ ምንም ሰላም የለኝም እያለች እንደ ተለመደው ትጨቃጨቃት ገብታለች። አቶ ለይክንም ከሆስፒታል አገግመው ተሽሏቸው ዛሬ ከዊልቸር እንኳን ነጻ ሆነው መንቀሳቀስ ችለዋል። ለማንኛውም ግን ገና ሲመጡ ነበረ እንግዲህ እኚህ ሰውዬ መጡ ለምን አሁንስ አቶ ጡልኝም እያለች መሳደብ ትጀምራለች። አቶ ተሰማም አሁን ከህመማቸው ስላገገሙ እዛ ቤት መውጣት እንዳለባቸው ለኑሐሚን ይነግሯታል። ነግሯታል ሲያሰቃዩሽ ከርሞ አይደለ፣ ለማንኛውም ወደ መጣንበት እንመለስ፣ አሁን ላይ ተሽሎኛል በማለት ለልጃቸው ይነግሯቸዋል። በእርግጥ ሙሉ በሙሉ ጤንነታቸው ወደ ነበረ ባይመለስም ነገር ግን ከወትሮ በተለየ አሁን ላይ በደንብ መንቀሳቀስና መነሳት መቀመጥ የቻሉበት ሰዓት ላይ ስለሆኑ በጣም ደስ ብሏቸዋል። እናም ከዚህ በኋላ የመዳን ተስፋው ሙሉ በሙሉ እንደተመለሰም ለልጃቸው እየገለጹ ነው። ታዲያ ኑሐሚንም ለትንሽ ጊዜ አባዬ እዚ ቤት መቆየት ይኖርብናል በማለት እየገለጸች ነበረ። ሆኖም የደበቅሽኝ ሚስጥር አለ እና እያሰቃዩሽ ለምን መቆየትን ፈለግሽ? በማለትም ለልጃቸው ይጠይቋታል። ልጃቸውም ጊዜው ሲደርስ አባዬ እነግርሃለሁ እስከዛ ድረስ ታገሰኝ በማለትም እዛ ቤት ልታድነው ነው የፈለገችው። ማለትም አንድ ነገር የምታሳካው ፍላጎት ያላትም ይመስላል። በርግጥ የኑሐሚን ፍላጎት ናሆሚ ከአስመሳዋ ካምራን መነጠልና ከዛም እሱ የራሱን ሕይወት እንዲያስተካክል ማመቻቸት ነበረ። በእርግጥ ኑሐሚንም ቢሆን ናሆምን ሳትወደው አልቀረችም። አሁን ላይ በየዋህነትና የአምራን ድብቅ ማንነት በደንብ ጠንቅቆ ስላልተረዳ ቀስ በቀስ የአምራን ማንነት ለናሆሚ ማሳወቅ ትልቁ ህልሟም የሆነ ይመስላል። እንግዲህ ለዚህ ነው ከዛ ቤት ያን ያህል ስቃይ እያየች መቆየትን የመረጠችው። ዳኛው የኑሐሚን እቅድ፣ እኔ እንደተሸወድኩ ሁሉ ኤሚን መሸወድ የለባትም። ምንም እንኳን ለኔ እሷ ክፉ ሁና ብታሰቃየኝም፣ ነገር ግን ይችን ታዳጊ መታደግ ይኖርብኛል። ኤርሚ አስመሳይ ነው ማንነቱን ደብቆ፣ ምናልባትም በፍቅር ግንኙነት ኤሚን ሊቀርባት ይችላል የሚል ፍራቻም እንዳለባት ከዚህ በፊት ኤርሚን አስጠንቅቀው ነበረ። አሁንም ቢሆን ከዛ ቤት ፍቅር ቀርቧት እንዳያታልላትም በመስጋት ነው። ወይዘሮ ዝናሽም ኤርሚን አምራንን ተከታተልልኝ በተባለው መሰረት ወደ ሆቴል ተገናኝተው ወይዘሮ ዝናሽ የአምራንን መውጫ መግቢያ እንዲከታተል እንደተቀጠረም በግልጽ ነግረዋታል። አምራን ይህኔ ከጀርባዬ ምን እየተከናወነ እንደሆነ ጠርጥሬ ነበረ። ለማንኛውም እንግዲህ እኔ እናንተ ምንም አይነት ግንኙነት እንደሌለን ለማስመሰል ሞክር፣ ከዚህ በኋላ ከህይወቴ ውጣለኝ እኔ ኑሐሚንን አግብቼ መኖር ትልቁ ሕልሜ ነው። ይህ እንዲሳካ ደግሞ አግዘኝ ያለች ኤርሚን እየገለጸችለት ነበረ። ደግሞ ምንስ አላማ ይዞ ወደዛ ቤት እንደተቀጠረም በግልጽ እንዲነግራትም ጠይቀው ነበረ። ሆኖም ኤርሚ አይ እኔ እንኳን የፈለግኩትን ፈልጌ እንጂ ከአንቺ ጋር ምንም አይነት ጉዳይ የለኝም፣ በማለት ከአምራን ምንም አይነት የፍቅር ግንኙነት እንዲኖረው እሱም ቢሆን ቀጣዩ እጣ ፈንታ እንደሆነም ገልጾላታል። ሆኖም የኑሐሚንን ፍላጎት ግን ወደዛ ቤት ሹፌር ሆኖ ተቀጥሮ እንዲሰራም ውስጡ እንዳስገድደውም ይገልጻል። ታዲያ በወሬያቸው መካከልም ወደ ላይ ያቅለሸለሻት ነበረ። ይህ የእርግዝና ምልክት እንደሆነም ኤርሚ ለከፍተኛ መደናገጥ ዳርጎታል። ምናልባት አረገዝሽ እንዴ የሚል ጥያቄም አስከትሎላታል። አይዞህ አትደንግጥ፣ ልጁ ያንተ አይደለም በማለትም ትናገራለች። ይህንን ንግግራቸውን ሆነ እንቅስቃሴያቸውን አንድ ባንድ ሰንዶ በመያዝም የአቶ ላይኩን ሰላይ ለአቶ ላይኩን ልኮላቸዋል። ይህንን ቪዲዮ ሲያዩ በጣም ነበር እየደነገጡት። ጭራሽ እርግዝና ወይኔ አቶ ላይኩን እያሉም በጣም ነበረ እየተበሳጩት። አምራን ግን በጣም እየተጨናነቀችና በተለይ ደግሞ ከናሆሚ የሚመጣባትን ምላሽ እያስበችም ለከፍተኛ ድባቴ ተዳርጋ ነበረ። ማትና እያቅለሸለሻት ወደላይ ወደ ላይ ሊያስመልሳት እየሞከራት እንደሆነም ለናሆሚ ገለጸችለት። አርግዘሽ ይሆን እንዴ በማለት ይገልጽላታል። ልጅ ቢወለድ ለምን አይነት ስሜት ይሰማሃል? በማለት ናሆሚን ትጠይቀዋለች። ናሆሚም ልጅ ቢወለድማ እንዴት ነው በጣም ደስ ነው እንጂ የሚለኝ በማለት በደስታ ሊቀበላት እንደሚችልም ይገልጽላታል። ይህንን አይታም አምራን እጅግ በጣም ደስ ይላታል። እንግዲህ ልጅ ልትወልጅልኝ ከሆነማ ከሚገባው በላይ ልንከባከብሽ ግድ ይለኛል እያለም እያበረታታት በጣም አምራንም ደስ እንዲላት አድርጓል። ወይዘሮ ዝናሽም ኤርሜን አምራንን ተከታተልልኝ ተብሎ ትዕዛዝ በተሰጠው መሰረት ምን አዲስ ነገር እንዳየም እየጠየቆት ነው። ምንም የተለየ አዲስ ነገር አልተመለከትኩም በማለትም ለወይዘሮ ዝናሽ ይገልጽላቸዋል። ወይዘሮ ዝናሽም ምን ማለት ነው ደግሞ እናም አዲስ ነገር ላታመጣ ነው እንዲህ የተላከው እያሉም ወይዘሮ ዝናሽ ኤርሚን ማስጨነቃቸውን ተያይዘውታል። አሁንም በፍቅራቸው ወድቀውለት ስለነበረ ለምን ወይን አትጠጣም በማለት እርሳቸውም ወይን እየጠጡ ነበርና አብሯቸው እንዲጠጣም ይጠይቁታል። ኤርሚ የመጠጥ ፍላጎት እንደሌለውና ከዚህ በፊትም ጠጥቶ እንደማያውቅም ይገልጽላቸዋል። እርግጥም የመጠጥ ሰው እንዳላደለህ ያስታውቃል እያሉም መሽለጥለጣቸውን ተያይዘውታል። ኤርሚም ኑሐሚን ይቅርታ አድርጋለት ፍቅራቸው እንደነበር እንዲሆን እየጠይቃት ሳለ አቶ ተሰማ እየመለከቱ ነበረ። አቶ ተሰማም አይኔ ነው ወይስ ውሸት ነው ብቻ ያዩትን ነገር ለማመን ተስኗቸዋል። ከዛ ባለጌ ሰው ጋራ ስትነጋገሪ አየሁሽ በማለት ያኮርፏታል። አባዬ፣ አንተ እንዳሰብከው አይደለም እኔ ከዚህ ልታደግ የምፈልገው ሰዋለኝና አለኝና ለዛ ነው ዝቤት እንቆያል እንቆያልኩ እንጂ የኤርሚ ፍላጎት ኖሮኝ አይደለም፣ በማለትም ለአባቷ እየገለጸችላቸው ነው። ለማንኛውም ግን የበፊቱ መሸወድ ይበቃል፣ አሁን ደግሞ ድጋሚ እንዳትሸወጅ በማለትም ይገልጹላታል። በሌላ በኩል አቶ ለይኩን የተላከላቸውን ቪዲዮ ካዩ በኋላ ለሚስታቸው ይኸው የልጃችን ፍቅረኛ እየተባለችው ጭራሽ ነፍስ ጡር ሆናልሻለች በማለትም ይህንን ያዩትን ቪዲዮ ለባለቤታቸው እያሳዩ ሳለ ሚጋራ ያደረጉትን ጋራ እያደረጉትን ንግግር ኤርሚ በቆመበት ወይዘሮ ዝናሽ ይሰሙ ነበረ። ኤርሚ ለከፍተኛ ጭንቀት ውስጥ ተዳርጓል። ማለትም ካሁናውን ተጋለጥኩ በሚል ስሜትን ፍርሃት ውስጥ ገብቷል። በእርግጥ የኤርሚ ፊት ማንነቱ ማን እንደሆነ ባይታወቅም፣ ነገር ግን የኤርሚ ንግግር አንድ በአንድ በስልኩ ሪከርድ ተደርጓል። ሆኖም ኤርሚ ቀጣዩ ጣፈንታ ምን ሊሆን ይችላል? ምናልባትም በስለላ ተልዕኮ ወይዘሮ ዝናሽ እንደላከችውና ይህንን ሚስጥራዊ መረጃ ለአእምራን መናገሩ ምናልባት በግልጽ በወይዘሮ ዝናሽ ከታወቀበት ለሱም አስቸጋሪ ይሆንበታል ማለት ነው። ኑሐሚን ክፍል 23 ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ ሰር ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።